አይ ሀውቲ ሀውቲ፣ በስተርጅና ቁንጅናሽን ትጠይቂያለሽ? እጀ ማለት አይ ወንድ እኮ ልንገርሽ፣ ማለት ወንድ ልጅ ቆንጆ ነኝ ስትዩ ማለት ነው አይወድም። እኔ ቆንጆ ነሽ ሲል ነው እንጂ ማለት ነው። አንቺ ደግሞ ሞኝነትሽ በስንት ጊዜሽ ከአንድ ሙለት ተወልደሽ ስለ ቁንጅናሽ ትጠይቂዋለሽ? አዝናለሁ። አንተስ ምን ችግር አለ፣ ቆንጆ ነሽ ብትላት? ውይ ውይ አንተ ግለም መቼ ነው ግለሚስት ክብር የሚኖርህ? ውይ ትገርማለህ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እያላችሁበት ያላ ሰላምታ እዝነት አይላችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ ማለት ነው ነበር። ቤተሰቦቼ፣ ቪዲዮ ላይክ፣ ሼር አድርጉት፣ አበረታቱኝ። ላይክ አይከፈልበትም። ቪዲዮውን ታውታላችሁ፣ ግን ላይክ የለም። መቶ ሰው አይቶት እንደው ላይኩም የሚገርማችሁ አራት ላይክ ወይም ሶስት ላይክ ነው የሚሆነው። ግን ለምን ውድ ቤተሰቦቼ፣ ካያችሁት አይቀር ላይክም አድርጉ፣ ሰብስክራይብ አድርጉ ማለት ነው። ዛሬ በድጋሚ ስለናሀዋ ይዤ መጥቻለሁ ማለት ነው። እንግዲህ ሀውቲ ብርታቱን ይስጥሽ። በነገራችን ላይ እናንተ ሁለት ጥንዶች እየተከባበራችሁ አይመስለኝም። በቃ እሱም አንቺም አታከብሪውም። በነገራችን ላይ አንዳንዴ በቃ ያልሆነ የማይገባ ነገር ትናገረዋለሽ፣ እሱም እንደዛው አንቺም አጠፌታ ለመመለስ መሰለኝ እሱም እንደዛው። እንደዚህ ሆኖ ግን ባልና ሚስት ጥሩ አይደለም፣ አይቀጥልም ማለት ነው። ሲቀጥል ምን ብላ ብትጠይቀው ጥሩ ነው ሐዋ ቆንጆ ነኝ ወይ ብለዋልሽ ማለት ነው እንዴ፣ ቆንጆ ነሽ በቃ ደግሞ እኮ አንድን ሰው አንቺ የሚወድሽን ን ባልሽ ነው የሚወድሽ። አፍቃርሽ አይደለም ባልተቤትሽ ነው ማለት ነው፣ የትዳር አጋርሽ ነው። ስለዚህ እኔ ቆንጆ ነኝ ወይ ብለሽ መጠየቅ የለብሽም። በቃ አንቺ በጥቅሉ ለማናቸውም ሰው ይሁን ለማናቸውም እኔ ቆንጆ ነኝ ወይ ብለሽ አንድን ሰው መጋበዝ የለብሽም፣ ወይም መጠየቅ የለብሽም። ስለዚህ በቃ አንድ ሰው ራሱን መቆለል አይችልም። ሀዋ ምን ነካሽ? አንቺ ልጅ ግን ምን ነው የሚዳ ሰው ከሆንሽ ራሱ እኮ ሰንበት በታልሽ ቆየታልሽ። በቃ እንዴት ነው ግን የሚገባሽ? ስለዚህ ጥሩ አይመጣም ጥሩ አይመጣም። እንደዚህ አሁን አንቺ ምን ብላ ብትጠይቁ ጥሩ ነው? እንደው ፈታ ብየበታለሁ እኔ። እስኪ ውድ ቤተሰቦችን ፈታ ይበሉበት ብዬ ነው፣ በነገራችን ላይ እና ሀውዬ ምን ብላ ብጠይቅ ጥሩ ነው? ጀማልን ውድ ባለቤቷን የልጆቿን አባት በስተርጅና የማይጠይቅ ጥያቄ ስትጠይቀው እሱ ምላሹ ምን ቢሆን ጥሩ ይመስላችኋል? ሀውቲ እንግዲህ ጥያቄዋ ጀማል እኔ ቆንጆ ነኝ ወይ ብላ ጠየቀችው ማለት ነው። እሱ ደግሞ ምን ቢላ ጥሩ ነው? ቆንጆ አይደለሽም፣ ጅብ እግር ነሽ ምናምን እንደውም ሳገባሽ አለ እንደው በደንብ አይቸሻለሁ። እንደ ነው እንደው ዝም ብለው ነው የጣሉብኝ። እኔ ለራሱ እኮ እንዴት እንደሆንሽ በደንብ አስተካክ እያየሽ አይመስለኝም እንደ አይነት ጅብግር መሆንሽን እንደገና መለገል እንዲ ኧረ እኔ ምኑን ምኑን ምኑን ጥዬ ምኑን ለያዘው ውይ ነው ጀማል ግን አንተ ሰውዬ ግን መቼ ነው ለሚስት ክብር የሚኖረው? ኧረ ለሚስት ክብር ይኖረ ምንም ቢሆን ምንም ይዛታል። ጅብግርም ሆነች ሆዳምም ሆነች በቃ ይዛሃታል አይደለ? አንተ ያንተን ቆንጆ ማና ቆንጆ ይልልሃል? ያንተን ጅል ማንጅል ይልልሃል? እራስህና መጀመሪያ አስተያየት ካንተ ይጀምራል። ከዛ በኋላ የተለያዩ አስተያየቶች ደግሞ ይስተናገዳሉ። እንዲህ ስም ይወጣ፣ ከቤት ይከተል ጎረቤት ይባላል። መጀመሪያ ቤትን ያለ ሰው ያንተው እዛው ቤት ያለህ ነው የሚያውቁት ስለ ምናምንህ ማለት ነው ይቀጥላል ከቤት ወጥቶ የደጅ ሰው ያውቃል ማለት ነው። እና እንደዛ ነው። ምንም ይባል አባባል አለ መሰላችሁ ወጥ ማን ያውቃል ይባላል። ቀላዋጭ ይባላል። ምን ነው ቀላዋጭ? ሰው በየቤቱ የማንንም ወጥ ይቀምሳል። ከዛ ማን ባለሙያ የማን ወጥ እንደሚጣፍጥ የማን ቆንጆ እንደሆነ የተለያዩ ወጦችን ስለሚቀምስ ያ ቀላዋጭ የተለያዩ ወጥ ስለሚቀምስ የማን ቆንጆ እንደሆነ ይቃል ይለያል ማለት ነው። ለዛም ነው ይህ ተረት የተረተው ማለት ነው። እና ጀማል ደግሞ ስርዓት አድርግ። አሁን አንተ ስራህ አቅፈህ እያደርግ ወደድኩሽ ብለህ እያቀማጠልክ ሜዳ ላይ መጥተህ እሷም ማንቋሸሽ ምን ይባላል እንዴ ጅብግር? እውነት እኔ የቀልድም ይሁን በፕራንክም ይሁን እኔ ባሌ እንደዛ ቢለኝ እውነቴን ነው የቀረው ዶላር ጥንቅር ይላል እንጂ በዝም መስመር። እኔ ፕራንክም ሆነ ድራማ መስራት አልፈልግም ራሴን የሚያዋርድ ነገር፣ በቃ ብዙ ቀልዶች ሞልተዋል። አንተ ግን በቃ ምንጊዜም ሚስትህን የማንቋሸሽ ቀልድ ነው የምትወደው። ጅብግር እንደምን ማለት ነው ጅብግር? አንተ ትንሽ አይከብድህም እንዴ? አንቺ ራስሽ ለዶራል ብለሽ በቃ ለዶላር ብለሽ ይሄንን ያክል አህያ የማይችለው ስድብ ምን ጊዜም በባልሽ የምትሰደብ የምትቋሸሸው ሀዋ ግን ትንሻ ከብድሽ። ወላሂ ይደብራል። ቆንጆ ናችሁ ሁለታችሁ። ምንም የሚወጣላችሁ ነገር የለ። ግን እስ በራሳችሁ የምትናናቁት ነገር በጣም ይደብራል። በጣም ይደብራል። ስለዚህ እናንተ አንተም፣ አንቺም አንተ እሷም አንተ ትብስ፣ አንቺ ተባብላችሁ ለምትሰሩ ነገር ብትሰሩ እንደዚህ እየተንቋሸሻችሁ እስከ መቼ ያረ ይደብራል። እንዲህ ከዛ ምን ቢሆን ጥሩ ነው? በቃ ሁል ጊዜ ሞራል ስለማይሰጣት ሁል ጊዜ በቃ እሱ እንድ ነው እንድ ነው ስለሚላት እሷ ምን ይመስላታል? ዘወር ብላ ቂጥ ዋንታዬና ወይኔኔ ላይ ቂጥ አልበቀለም ትልና ሀዋ ምን ብታደርግ ጥሩ ነው? ያልሆነ ያልሆነ ነገር ትጎደጉድና ትመጣለች። ዳሌ ነው እያለኝ ማለት ነው እሱ እኔ ዳሌ ሲያይ እየዋለ እየመጣ ረበሸኝ። እስኪ እኔም ዳሌ እንትልና የሆነ ጨርቅ ይሆን እኔ ምናምን ነገር ተጎደጉድና በቃ ያንን እኔ ቆንጆ ነኝ ብላ ጥያቄ ታቀርባለች እሷ። ስለዚህ ዛሬ ዛሬ ለራሱ እኔ ቆንጆ ነኝ እኔ ቆንጆ ነኝ እያለች ነው እንደዚህ ጎርጉዳ ቂጧን እያሳየች የመጣችው ማለት ነው። እና ስለዚህ ጀማል ጥሩ አይደለም እንደዚህ ማለት ነው። ቆንጆ ናት በቃ ይሄው ዳሌ ነይልኝ እያለ እየተገላበጠ ነበር የመጣችው። እና በጥቅሉ ቁንጅናዬን ንገረኝ ብላ ሀዋ ለጀማል መታለች ማለት ነው። ውድ ቤተሰቦች እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ እና ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።